ሰላም ጤና ይስጥልን። የተከበራችሁ አድማጭ ተመልካቾቻችን እንዴት ናችሁ? በያላችሁበት የሰዓት አቆጣጠር መሰረት ሰላማችሁ ይብዛ። እንዴት ዋላችሁ? እንዴት አደራችሁ? ማለት እንፈልጋለን። የሰዓቱን ዜና ይዘን ከጉባለች ኢትዮጵያ ቀርበናል። ጉባለች ኢትዮጵያን ሳብስክራይብ፣ ላይክ፣ ሼር በማድረግ አብረን እንሁን፣ እውነት እናበረታታ በማለት ወደ ዕለቱ ዜና እንለፍ። ከአገልግሎት ውጪ የነበረውን የፕሬዚዳንት መንግስቱ ኃይለማርያም አውሮፕላንን ጠግኖ ጥቅም ላይ መዋሉን መከላከያ ገለጠ። የቀድሞውን የኢትዮጵያ ፕሬዚዳንት መንግስቱ ኃይለማርያም አውሮፕላን ከጣለበት ጥሻ በማንሳት አፕግሬድና አሸር ሆል በማድረግ ከ37 ዓመት በኋላ የበረራ አገልግሎት እንዲሰጥ ማድረጋችን በተቋሙ በሁሉም መስክ ውጤታማ ስራ የተሰራ ስለመሆኑ ማሳያ ነው ሲሉ የጦር ኃይሎች ጠቅላይ ታማጆር ሹም ፊልድ ማርሻል ብርሃኑ ጁላ ናቸው የተናገሩት። አውሮፕላኑ አስፈላጊውን ጥገና አግኝቶ መብረርና ወደ ኃይል መመለስ እንዲችል በሰለጠነው መመሪያ መሰረት ለተሳተፋችሁ የአየር ኃይል አመራሮች፣ ቴክኒሻኖች፣ የመከላከያ ድጋፍ ሰጪ ሁሉ አመሰግናለሁ ሲሉ ፊልድ ማርሻል ብርሃኑ ጁላ ምስጋና አቅርበዋል። የኢፌዴሪ አየር ኃይል ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ በበኩላቸው አየር ኃይል በሰው ኃይል ግንባታ ትጥቆችን ማሳደግና ከዘመኑ አቅም ላይ ማድረስ፣ መሰረተ ልማቶችን ተቋሙን በሚመጥን ልክ ማስፋፋት ትኩረት የተሰጠባቸው መሰረታዊ ነጥቦች መሆናቸውን ገልጠው አውሮፕላኑን ጠግኖ ወደ ኃይል መመለስ የዚሁ አንዱ አካል ነው ብለዋል። ዳሽፋይፍ ወይም ቡፋሎ በሚል መጠሪያ የሚታወቀውና ለቀድሞ ኢትዮጵያ ፕሬዚዳንት የመንግስቱ ኃይለ ማርያም አገልግሎት ሰጥ የነበረውን አውሮፕላን ከአንድ ዓመት ጊዜ በላይ አስፈላጊውን ጥገና በአየር ኃይል ቴክኒሽያኖች በመስጠት ከ37 ዓመታት በኋላ ለበረራ ማብቃት ወይም ዝግጁ ማድረግ እንደተቻለም ተናግሯል። ለትራንስፖርት ለፓራሹት ዝላይ የካርጎ አገልግሎት መስጠት የሚችሉ አውሮፕላኖች ተጠግኖ ወደ ኋላ እንዲመለስ ተቋሙ ከፍተኛ አመራሮች ለሰጡት ድጋፍ ሁሉ ሙያተኞቹም ላደረጉት እንዲሁ ሙያዊ አበርክቶ ሌትናንት ጀነራል ይልማ ዳሳ ምስጋና አቅርቧል ሲል መከላከያ ዘግቧል። የኢትዮጵያ ኮሪያ ዝማቾችን ገድል አዲስ ሁለት ውልድ ማስቀጠል እንደሚገባም ተገለጠ። የኢትዮጵያ ኮሪያ ዘማቾች መታሰቢያ ሐውልት ሙዚየም አዳራሽ በዛሬው ዕለት ዕድሳት ተደርጎ ተመርቋል። የኢትዮጵያ ኮሪያ ዝማቾች አኩሪ ገድል ክብሩ ተጠብቆ ለትውልድ ለማስተላለፍ የዘማቾች ሐውልት ታሪክ በሚመጥን መልኩ ዕድሳት እየተደረገለት የወርልድ ቱጌዘር ኢትዮጵያ ዋና ስራ አስኪያጅ ማስተር ሊ ገልጠዋል። ዋና ስራ አስኪያጁ ዕድሳቱ የአገሪቱን ዲፕሎማሲያዊ ግንኙነት እንደሚያጠናክር ገልጠው ለፕሮጀክቱ ትግበራ ስኬት የኮሪያ አርበኞችና ዝማቾች ማህበርን አመስግነዋል። ትውልዱ ታሪኩን አውቆ ሀገር የማነጽ ተግባር እንዲወርስና ጀግኖቻችን አኩሪ ታሪክ ማስቀጠል እንዲችል የሚያነሳሰል መሆኑን የኮሪያ ዘማቾች ማህበር ፕሬዚዳንት ኮሎኔል እስጢፋኖስ ገብረመስቀልና የገለጡት። በመረቃ ስነ ስርዓቱ የጥንታዊ ኢትዮጵያ ጀግኖች አርበኞች ፕሬዚዳንት ልጅ ዳንኤል ጀውቴ መስፍን፣ አምባሳደሮች፣ የኢትዮጵያ ኮሪያ ዘማች ልጆችና የልጅ ልጆችም ተገኝተዋል። የኢትዮጵያ ኮሪያ ዘማቾችና የዘማች ቤተሰቦች የጀግኖች አርበኞችን ታሪክ የሚገልጽ የአልባሳት ስጦታም ተበርክቶላቸዋል ብሏል መከላከያ። ኢትዮጵያ በዓለም ደረጃም ሆነ በቀጠናው ተስፋ የሚጣልባት ሀገር እንደሆነች እየሆነች መጥታለች አሉ ዶክተር ፍጹም አሰፋ። የመንግስት የበጀት አመቱ የዘጠኝ ወር ዕቅድ አፈጻጸም ያቀረቡት የፕላንና ልማት ሚኒስቴር ሚኒስትር ዶክተር ፍጹም አሰፋ፣ የመከላከያ ሚኒስትሯ ክብርት ኢንጂነር አይሻ መሐመድ ከፍተኛ የሰራዊቱ አመራሮች በተገኙበት ሪፖርቱ ቀርቧል። በስድስት ዋና ዋና ርዕሰ ጉዳዮች ላይ ገለጻ ያደረጉት ዶክተር ፍጹም ከአምናው ተመሳሳይ የበጀት ዓመት ጋር ሲነጻጸር ሀገሪቱ በሁሉም ዘርፎች ከፍተኛ ውጤት እያስመዘገበች መሆኗንም ገልጠዋል ሀገሪቱ ወደ ውጭ በምትልካቸው እንደ ቡናና ወርቅ ባሉ ምርቶች ላይ የተመዘገበው ውጤት ከፍተኛ መሆኑንም አንስተዋል። በለጸጉት ሀገራት እንደ ኢትዮጵያ ባሉ ታዳጊ ሀገሮች ላይ የሚጥሉት የንግድ ታክስ ተጽዕኖ ከፍተኛ ቢሆንም እንደ ሀገር ይህንን ጫና ተቋቁሞ እንደ ነዳጅ እና ማዳበሪያ ያሉ ከውጭ የሚገቡ ምርቶች ለሕዝቡ በማሰራጨት በኩል አመርቂ ውጤት ተመዝግቧል ብለዋል። በሪፎርሙ ላይ አምስት ዋና ዋና የትኩረት አቅጣጫዎች ተብለው በተቀመጡት በግብርና፣ በኢንዱስትሪ፣ በማዕድን በአገልግሎትና በዲጂታል ኢኮኖሚ ላይ ከፍተኛ ውጤት መገኘቱንም አንስተዋል። እንደ ህዳሴው ግድብ ያሉ የጸታ ኃይሉ የደምና የአጥንት አሻራ ያረፈባቸው ትልልቅ ፕሮጀክቶች የስራ አፈጻጸማቸው በከፍተኛ ደረጃ ላይ የሚገኝ መሆኑንም ተናግረዋል። ከከተማ እስከ ገጠር እየተሰሩ ያሉት የልማት ፕሮጀክቶች የከተማዋን ደረጃ ከማሳደግ ባሻገር ለዜጎች የስራ እድል መፍጠሪያ ምንጭ ሆነው ያገለገሉ መሆናቸውንም ገልጠዋል ወደፊትም እንደ ማዳበሪያ ፋብሪካ ያሉ ትልልቅ ኢንዱስትሪዎችን በሀገር ውስጥ ለመገንባት መታሰቡንም ተነስቷል። በኢኮኖሚ ራስን መቻል ሌላኛው የሉዓላዊነት መገለጫ መሆኑን አንስተው የዓለም ኢኮኖሚ ኢተገማችና አስቸጋሪ ቢሆንም ኢትዮጵያ በዓለም ደረጃም ሆነ በቀጠናው ተስፋ የሚጣልባት ሀገር እየሆነች መምጣቷን ተናግሯል። ሪፖርቱን ያቀረቡት የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ከውስጥና ከውጭ የሚቃጡ ጥቃቶችን በመከላከል የሀገርንና የሕዝብን ሰላም መጠበቅ ቢሆንም፣ ከዚህም ጎን ለጎን የሚያከናውናቸው የልማት ተግባራት ለሀገር ኢኮኖሚ መሰረት ናቸው ብለዋል። ከዚህ የቅድ አፈጻጸሙ ውጤት በመነሳትም የተቋሙ የቀጣይ አቅጣጫ ምን መምሰል እንዳለበት ተቀምጧል። ከዛሬዎቹ ጠንካራ ጎኖች በመነሳት ቀጣይ ምራሳችን እና ተቋማችንን ለአዳዲስ ነገሮችና ለተሻለ የለውጥ ምዕራፍ ልናዘጋጅ ይገባል ሲሉም አመላክተዋል፣ ብሎ መከላከያ ነው የዘገበው። በፈተና የተከበቡ ችግሮችን በሰራዊቷ የተሻገረችው ኢትዮጵያ ይላል ሌላው የመከላከያ ዘገባ። በውትድርና ዓለም የማዕረግ እድገት ማግኘት የሚቻለው ተቋማዊ ሰራዊ የሚያዘውን መስፈርት ማሟላት ሲቻል እንደሆነ ይታወቃል። ነገር ግን ጽንፈኛና አክቲቪስቶቻቸው የተገደለውን ጽንፈኛ የክብር ሞት እያሉ ፍጹም በጭራሽ በማይመጥነው ሊሆንም በማይገባው በሀገሪቱ የክብር ማድረግ ስም ሲጠሩ እንደ መቀስቀሻ ሲጠቀሙበት ያለ ስራው ሲያወድሱ፣ ሲያከብሩት፣ ሲቆልሉት ማለት ቡድኑ ከባዶ ሜዳ ጩኸት በዘለለ የትም የማይደርስ ከንቱ መሆኑን የሚያመላክት ነው ይላል ዘገባው። ያልገደሉትን ገደልን ያልተማረኩትን ማረክን በሚል ዲስኩር በሟቾች ስም የዘመቻ ስያሜ እየሰጡ ተማሪው ከትምህርቱ ገበሬውም ከርሻው ርቆ ከነሱ ጋር እንዲሰለፍና የመኖር የማደግና ቤተሰብ የመመስረት ህልሙ እንዲያከትም፣ ተነስ ዝመት፣ እንደገሌ ተዋግተህ ሙት፣ ታሪክ በትውልድ ይወሳል ተብሎ በቅስቀሳ መከላከያ ሰራዊቱን የገጠመው ሁሉ ተደምሷል፣ ተማርኳል፣ የተረፈውም ጫካ ገብቷል። እናም ትውልዱ የጽንፈኛውን የጣረ ሞት የፕሮፓጋንዳ ሰበካ ቆም ብሎ ማረጋገጥ ይገባል። ትኩረት ስጡም ይላል መከላከያ በዘገባው። የአማራ ህዝብ ችግር ሊያከትም ተቃርቧል። በቅርቡ አራት ኪሎ እንገባለን፣ የማይቀለበስ ዘመቻ እናደርጋለን የሚሉት እነኛነኛ ከተከበረው ተቋማቸው በክብር ተሰናብተው ሌላ ስልጣን ለመቃረጥ ጫካ የገቡ አዝማቾች ከአንደኛው ዋሻ ወደ ሌላኛው ዋሻ በሰውና በከዘራ እየተንቀሳቀሱ በማይመሩትና በማይሳተፉበት ውጊያ የአማራን ወጣቱ ተዋጋና ሙት፣ ታሪክን በክብር አስቀምጥ እያሉ የዕልቂት ለዕልቂት እየዳረጉት እየጋበዙትም ይገኛል ብሏል። የሀገራችንን ሰላም በማይሹ የውጭ ጣልቃ ገቦች አይዞህ ባይነት እየታየ ያለው የሰላምን በር የመዝጋት ጭፍን ጉዞ የህዝብን ሰላም ከማወኩ ሀገርንም የሀገርንም ልማት ከማቀጨጩ ሌላ ተማሪዎች ተምረው የነገ ሀገር ተረካቢ መሆን እንዳይችሉ እንቅፋት የሚፈጥር ዜጎች በሰላም ወጥተው እንዳይገቡ ስጋት የሚያሳድ አርሶ አደሩ እንዳያመርት የሚያስተጓጉል በሀገር ኢኮኖሚ ላይ ጫና የሚያስከትል መሆኑ የማይካድ ሐቅ ነው። እውነታው ሆኖ ያለ የጽንፈኛውና የሸኔ ቡድኖች በአይዞህ ባይ ጋላቢዎቻቸው የተመሩ የጥፋት እጆቻቸውን ለመዘርጋት ቢሞክሩ በጽኑ አቋም ለሀገሩ ዘብ በቆመው መከላከያ ሰራዊትና በሌሎች የጸጥታ ኃይሎች እንዲሁም በሰላም ወዳዱ ህዝባችን ቅንጅት ፍላጎታቸው እየመከነ አስፈላጊው እርምጃም እየተወሰደባቸው ይገኛል ብሏል መከላከያ። ጠርዝ ላይ ቆመው ጠላትን አይዞህ የሚሉ ዳር ላይ ሆነው ጥፋተኞችን የሚያሰማሩ፣ ያለ የሌላቸውን የሚያስታጥቁ፣ የሚያዘምቱ፣ በሀገር አፍራሽ ሚዲያዎቻቸው የበሬ ወለደ ትርክት የሚነዙ በጉያዋ ያቀፈቻቸውን ኢትዮጵያን የወጉ የካዱ ነውረኞች ዛሬም ነገም የጥፋት ዓላማቸው አይሳካም ይላል መከላከያ። ይልቁንስ የሥልጣን ፍላጎት የተጠናወታቸውን ሐሳብ ይዞ ከመከተል መቆጠብ በተሳሳተ ባለማወቅና ባለመገንዘብ ጫካ የገባ ሁሉ አማራጩ ሊሆን የሚችለውን ወደ ሰላም መመለስ ነው ብለዋል። ችግርን በሰላማዊ መንገድ መፍታት ራስና ሌሎችም ከሞት አደጋ መታደግ ወላጆች ያለ ጧሪ ህጻናትም ያለ አሳዳጊ እንዳይቀሩ ቆም ብሎ የማሰብ አማራጭን መጠቀም ለራስም ለሌላውም ተገቢ ነውና ጊዜው አልረፈደም ብለዋል መከላከያ። ኢትዮጵያ ስልጣኔ ካልነበረበት ከያኔው ዘመን ጀምሮ እጅግ በርካታ ጀግኖች ለክብራት ደምተውላታል፣ ተዋድቀውላታል። በደምና በአጥንታቸው አስከብረው ዛሬ ላይ አድርሰዋታል። እነኛ ጀግኖች ዘመን በማይሽረው የታሪክ መዝገብ ሰፍረው አልፈዋል። ለዚህ ደግሞ የአድዋ ድል ታሪክ የመላው አፍሪካን የአልገዛም ባይነት ታሪክ የቀየረ ከፍተኛ መነሳሳትን የፈጠረ የቅኝ ገዥነት ቀንበር ያሽቀነጠረ አይረሴ ዘመን ተሻጋሪ አሻራ ሆኖ ቀጥሏል። በየዓመቱ የሚዘከረው የካቲት 26ቱ የካራ ማራው ድል አይረሴ ጀግኖች የተፈጠሩበት ኢትዮጵያ ጀግናን የምትፈጥር ማሐፀነ ለምለም መሆኗ የተረጋገጠበት ክስተት ነው። ለሶስት አስርተ ዓመታት ሶማሊያን የመራው ዚያድ ባሬ ታላቋን ሶማሌ እንመሰርታለን በሚል መነሻ በኢትዮጵያ ላይ የጀመረውን ወረራ ለሽንፈት ዳርጎታልና፣ የሌላን የማይነኩ የራሳቸውን አሳልፈው የማይሰጡ እስከ ሕይወት መስዋዕትነት በመክፈል ለሀገራቸው ክብር የሚዋደቁ ለሰንደቅ ዓላማቸው ሲሉ ራሳቸውን አሳልፈው የሚሰጡ ከምንም በላይ ኩራት በሀገር ላይ መሆኑን ጠንቅቀው የሚያምኑ ተግባርን በፀሐይ መውጫው መስራቅ ምድር በሰንሰለታማው ተራሮች ግርጌ ያረጋገጡ የእነኛን ጀግኖች አርያነት የተከተሉ አሁናዊ ኢትዮጵያዊ ጀግኖች ለሀገር በከፈሉት ልክ ስማቸው ምንጊዜም ከመቃብር በላይ ይውላል ይላል መከላከያ። በተቃርኖ የቆሙ በዘረኝነት የታወሩ በብሔርና በጎጥ የሚያስቡ ለሕዝብ ደንታ የሌላቸው ራሳቸውንና የጥቅም የስልጣን ፍላጎት ብቻ የሚያዩ ከሀገር ይልቅ ራሳቸውን የሚወዱ አለፍ ሲልም ሀገርን የሚወጉ ለባዕዳን የሀገርን ብሔራዊ ጥቅም አሳልፈው ለመስጠት የሚቋምጡ የሀገርን እድገት የሚያቀጭጩ ጭር ሲል አንወድም ባዮች በጥቁሩ የታሪክ መዝገብ መስፈራቸው አይቀሬ ነው ብሏል መከላከያ። በእርግጥም የአሁኑ ትውልድ እንደየግንዛቤው ዓለም አቀፋዊ መረጃዎችን በየደቂቃው እየተመለከተ ከዘመኑ ጋር በኢንፎርሜሽን ቴክኖሎጂ አብሮ እየተራመደ የሚገኝ ኃይል ነው። በሌላ በኩል ከመልክዓ ምድራዊ ፈተናዎችና ከሰው ሰራሽ ችግሮች ጋር ተያይዞ የሀገራችንን አሁናዊ ሁኔታ መገንዘብ ያልቻለ ስለ መኖሩም ግልጥ ነው እናም በጠረጴዛ ዙሪያ መምከር፣ በሰከነ አስተሳሰብ ሁኔታዎችን መገንዘብ፣ ከጦርነት ጉዳት እንጂ ትርፍ አለመኖሩ ማየት፣ ከጥፋት ይልቅ ልማትን ማስቀደም፣ ለሀገረው ግንባታ ሂደቱ ደጋፊ ሆኖ መገኘት፣ የተሳሳቱትን ወደ ሰላም ማምጣት፣ የአባቶችን የሰላም ወዳዶችን ምክረ ሀሳብ መቀበል ከትውልዱ የሚጠበቅ መልካም ተግባር ሊሆን ይገባል ብሏል መከላከያ በዘገባ። ክፍለ ጦሮች በሽብር ቡድኑ ላይ ተገቢውን እርምጃ ወስደዋል ተባለ። የስድስተኛ እዝ ጋሻ ክፍለ ጦር በሰሜን ሸዋ ዞን ሂዳቡ አቦቴ ወረዳ ተስማርቶ ግዳጁን በላቀ ቁርጠኝነት እየፈጸመ የሚገኘው ጋሻ ክፍለ ጦር በአሸባሪ ሸኔ ቡድን ላይ እርምጃ በመውሰድ በርካታ የጦር መሳሪያዎችንና ትትኳሾችን በቁጥጥር ስር መዋሉን የክፍለ ጦር አዛዥ ሌተናል ኮለኔል ጌትነት ተድላ ገልጠዋል። መንግስት ያቀረበውን የሰላም ጥሪ ባለመቀበል ማህበረሰቡ በላቡ ጥሮ ግሮ ያፈራውን ሀብትና ንብረት በመዝረፍ ስራ ላይ ተሰማርቶ በነበረው አሸባሪ ቡድን ላይ በተወሰደው እርምጃ በርካታ የጦር መሳሪያዎች በቁጥጥር ስር መዋላውን አዛዡ ተናግረዋል። የሰሜን ሸዋ ዞን የሂዳቡ አቦቴ የወረዳ አስተዳዳሪ አቶ አሸብር ሂዳቡ በአሁኑ ሰዓት የሰራዊታችንን ምት መቋቋም ያቃተው የሽብር ቡድኑ ሳይወድ በግዱ እጁን እየሰጠ እንደሚገኝና በአጭር ጊዜ ውስጥ የቀጠናው ሰላምና ልማት እየተመለሰ መሆኑን ተናግሯል ሲል የዘገበው ውበት ያማረ የሚለው የመከላከያ ባለሙያ ነው። በተመሳሳይ የማዕከላዊ እዝ ጽናት ክፍለ ጦር በምዕራብ ሸዋ ዞን አማያ ወረዳ ጋንባላ ቀበሬን ለዘረፋ እየተንቀሳቀሰ ባለው የሽብር ቡኑ ላይ የማያዳግም እርምጃ በመውሰድ የነፍስ ወከፍ መሳሪያና የተለያዩ አይነት ተኳሾችን በቁጥጥር ስር ማዋል መቻሉን የክፍለ ጦር ዋና አዛዥ ኮሎኔል አማረ ሰጣርጌ ተናግረዋል ሲል መከላከያ ዘግቧል። ኮሩ ለተመጣጣኝ አመራሮች ሲሰጥ የቆየውን ስልጠና አጠናቀቀ። የሰሜን ምዕራብ እዝ ኮር ለጓድ ለመቶና ስታፍ ክፍል ተመጣጣኝ አመራሮች ከወር በላይ በተግባርና በንድፈ ሐሳብ ሲሰጥ የቆየውን ስልጠና አጠናቋል። የኮሩ አዛዥ ብርጋዴር ጀነራል ወርቅነህ ጉደታ የባለ ሌላ ማዕረግተኞች አህድን በጠንካራ ዲሲፕሊን የሚያንጹ ለግዳጅ አሰላለፍ አስተማማኝና ብቁ ሆነው በሁሉም ቦታ ፊት የሚያደርጉ የዝግጁነት ቁመናን ለመገንባት መሰረት የሆኑ ናቸው ብለዋል። እንደ ኮር የተደራጀ ተመጣጣኝ ስልጠና የተሰጠው ጊዜን የሰው ኃይልና ማቴሪያልን አቃናኝት ወይ ጓድና የመቶ ስራና ኃላፊነትን በብቃት የሚፈጽም አመራር በመፍጠር የሚመራውን ሰራዊት በገዳጅ ላይ ስልጠና እንዲያበቃ በሁለንተናዊ መስክ አቅም የመገንባት እቅድ ተይዞ መሰጠቱን ተናግረዋል። እቅዱ እውን የሚሆነው የመቶና ጓድ አሰልጣኝ አመራሮች የወሰዳችሁትን የስልጠና አቅም ለአህዳችሁ መስጠት ስትችሉ በመሆኑ በመሆኑ ብቻም እንደሆነ አውቃችሁ ከዕለት ተዕለት ያልኳችሁ በተጓዳኝ የሰራዊቱን ስነ ልቦናና የዝግጁነት ብቃት ማረጋገጥ አለባችሁ ሲሉ ብርጋዴር ጄኔራል ወርቅነህ ጉደታ አሳስበዋል። የመቶና ጓዳ አሰልጣኝ አመራሮች በስልጠና ቆይታቸው የአካል ብቃት የግንባታ ትምህርት፣ ስልትና የመስክ ልምምድ ያካተተ ስልጠና መውሰዳቸውን የገለጹት የኮሩ ምክትል አዛዥ ለኦፕሬሽናል ኮሎኔል ወንዶሰን ሁነሳን ናቸው። ዝግጁነትን ማረጋገጥ ለውጤት እንደሚያበቃ የመከላከያ ሰላም ማስከበር ማዕከል ኃላፊ ገለጡ። የመከላከያ ሰላም ማስከበር ማዕከል ኃላፊ ሜጀር ጀነራል አዳምነህ መንግስቴ በሶማሊያ ሃልገን እና በለደዋይን ተሰማርቶ የሚገኘውን የሴክተር አራት የኢትዮጵያ ሰላም አስከባሪ ሰራዊት በግዳጅ ቆይታው ላይ ስላለው የስራ እንቅስቃሴና ወቅታዊ ሁኔታ በማስመልከት በቪዲዮ ኮንፈረንስ አዋይተዋል። ሁለም ዝግጁ ሆኖ ተልኮን መወጣት ከሰላም ማስከበር ተልኮ ስኬት ባለፈ የሀገርን ክብርና ታሪክ ጠብቆ ወደፊትም ሀገራችን በሰላም ማስከበር ተሳትፎ ያላት ተመራጭነት ሚና ከፍ ለማድረግ እንደሚያስችል ሜጀር ጀነራል ዳምነ መንግስቴ ገልጠዋል። በተለይም በሶማሊያ የሰላም ማስከበር ግዳጅ ላይ ከግዳጁ ባህሪ ጋር ተያይዞ ሁሌም ዝግጁ መሆንና ተልኮን በጀግንነት መፈጸም እንደሚገባ ያነሱት ጀነራል መኮኑ፣ ለዚህም ወታደራዊ ዲስፕሊንና ቁርጠኝነት መኖር ግድ እንደሆነም አስረድተዋል። የአመራርና አባላት ተቀናቶ መስራትም ግዳጅን በተሳካ መንገድ ማከናወን ይረዳል ያሉት ጀነራል መኮኑ፣ ወታደራዊ ሙያውም ይህንኑ የሚገልጽ በመሆኑ በጋራ ሰርቶ የሀገርን ክብር ማስጠበቅና ጠላትን በመከላከል የሀገርን ጥቅም ማረጋገጥ ነው ብለዋል። ሴክተሩ ግዳጁን ከተቀበለበት ጊዜ ጀምሮ በሁሉም መስክ እያከናወነ ስላለው ውጤታማ ተግባራት አድናቆትና ምስጋናም አቅርበዋል። አጠቃላይ የሴክተሩን የስራ ሪፖርት ያቀረቡት የሴክተሩ ምክትል አዛዥ ብርጋዴር ጄኔራል ሹመት ጠለለው ሀልገንም በለደወይንም ያለው ሰላም አስከባሪ ኃይል በጠንካራ ዝግጁነት ደረጃ ላይ እንደሚገኝ ገልጠዋል ሲል መከላከያ ዘግቧል። የኢፍድሪ ጦር ኃይሎች ጠቅላይ ተማጆር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ በሩዋንዳ የሥራ ጉብኝት እያደረጉ ነው ተብሏል። የኢፍድሪ ጠቅላይ የኢፊድሪ ጦር ኃይሎች ጠቅላይ ተማጆር ሹም ክቡር ፊልድ ማርሻል ብርሃኑ ጁላ እንደ አውሮፓውያን አቆጣጠር ከኤፕሪል 13 እስከ 16 25 በሩዋንዳ የሥራ ጉብኝት በማድረግ ላይ ይገኛሉ ተብሏል። ፊልድ ማርሻል ብርሃኑ ጁላ በሩዋንዳ መከላከያ ሰራዊት ተማጆር ሹም ጀነራል ሙባረክ ሙንጋጋ ሙንጋጋ በክብር ዘብ የታጀበ ደማቅ አቀባር የተደረገላቸው ሲሆን በሁለቱ ሀገራት መካከልም የሁለትዮሽ የጋራ ውይይትም ተካሂዷል ተብሏል። በሁለትዮሽ የጋራ ውይይት ማጠቃላይ ላይ የርዋንዳ መከላከያ ሰራዊት ማጆር ሹም ጀነራል ሙባረክ ሙንጋጋ እንደ አውሮፓውያን አቆጣጠር በመጋቢት ወር 25 በኢትዮጵያ ባደረጉት የስራ ጉብኝት ወቅት በሁለቱ ሀገሮች መካከል በተፈረመ የመግባቢያ ስምምነት ኤምኦዩ ቀጣይ ትግበራ እና አፈጻጸም አቅጣጫ የሚያመላክት የመግባቢያ ስምምነትም ተፈራርሟል። ጉብኝቱ የረጅም ጊዜ የሁለት ልጆች ትብብርን ለማጠናከር ትልቅ አንድምታ ያለው ሲሆን ሁለቱ ሀገራት በመከላከያና ሌሎች ተያያዥ ዘርፎች ላይ በአዳዲስ የትብብር መስኮች ለመስራትና የቀጠናውን ሰላም እና ደህንነት ለማሳደግ ያላቸውን ቁርጠኝነቱን የሚያመላክት ነው ተብለዋል። ክቡር ፊልድ ማርሻል ብርሃኑ ጁላ በበኩላቸው በጉብኝታቸው ከሩዋንዳ ፕሬዚዳንት ከክቡር ፖል ካጋሜ ጋር በሁለቱ ሀገራት መከላከያ መኖር ስላለበት ግንኙነትና ትብብርን በተመለከተ ውይይት ያደረጉ ሲሆን እንዲሁም ከሩዋንዳው መከላከያ ሚኒስትር ጁቬናል ማርዚሙንዳ ጋርም ተነጋግሯል ሲል መከላከያ በሌላ ዘገባው ዘግቧል።